ሰላም ወንዶች! ዛሬ ህይወታችሁን ሊለውጥ የሚችል ምናልባትም ሁላችሁም ወንዶች የምትፈልጉት አንድ ሚስጥር ይዘንላችሁ መጥተናል። ፍቅርን ትዳርንና ትክክለኛውን የትዳር አጋር መምረጥን በተመለከተ ማንም ሰው የማይነግራችሁን ነገር ልንነገራችሁ ነው። ዛሬ ታዲያ እንደ ወንድ እነዚህን ሶስት ፈተናዎች ያላለፈች ሴት በፍጹም እንድታገቡ አንመክርም። ምናልባት እነዚህ ፈተናዎች ምን አይነት ፈተናዎች ናቸው እያላችሁ ይሆናል። ግን ከዛ በፊት ጥልቅ የሆነ ስነ ልቦናዊ እውነትን እንመልከት። ሰዎች አስቸጋሪ ሁኔታዎች ሲገጥሟቸው እውነተኛ ማንነታቸውን ያሳያሉ። ይህንን ወደ ፍቅር ስንወስደው ደግሞ መልሱን ለማግኘት እስከ መጨረሻው ድረስ አብራችሁን ቆዩ። ሁላችንም የምንመኘውና የምንፈልገው ደስተኛና የተሳካ ትዳርን ነው። ትክክለኛውን ሰው አግብተን ለዘላለም በደስታ ለመኖር እንመኛለን። ግን እውነታው አንዳንድ ጊዜ ከዚህ የተለየ ነው። ብዙ ትዳሮች ቶሎ ይፈርሳሉ። ብዙ ሰዎች በፍቅር ግንኙነት ውስጥ ተጎጂ ይሆናሉ። ምክንያቱ ደግሞ ብዙ ጊዜ የምናገባው ሰው እውነተኛ ማንነቱን ሳናውቅ ስንቀር ነው። የስነ ልቦና ጥናቶች እንደሚያሳዩት ከሆነ ሰዎች በምቾት ቀጠናቸው ውስጥ ሲሆኑ እውነተኛ ማንነታቸውን ይደብቃሉ። ነገር ግን በጭንቀት ውስጥ፣ በጫና ውስጥ ወይም ደግሞ የደህንነት ስሜት ማጣት ውስጥ ሲሆኑ ያንን የለበሱትን ጭንብል ጥለው እውነተኛ ባህሪያቸውን ያሳያሉ። ይህ በስነ ልቦና ስትረስ ኢንዲውስድ ቢሄቪየር ወይም ደግሞ በጭንቀት የሚመጣ ባህሪ ይባላል። እነዚህ ፈተናዎች በትክክል ይህንን እውነተኛ ማንነትን የሚያጋልጡ ናቸው። እናም ወንዶች ሆይ ለዘላለም ከጎናችሁ የምትቆም ሴት መምረጥ ከፈለጋችሁ እነዚህን ፈተናዎች ማለፍ የግድ ይላታል። የመጀመሪያው ፈተና እና ምናልባትም ደግሞ በጣም አስፈላጊው ፈተና የድህነት ታማኝነት ፈተና የሚባለው ነው። ገንዘብ ሲኖር ፍቅርም ይኖራል የሚለው አባባል ሁሌም ትክክል አይደለም። ብዙ ሴቶች ገንዘብ ሲኖርህ ብቻ ነው ከጎንህ የሚቆሙት የሚለው አባባልም ብዙ ጊዜ ከእውነት የራቀ ነው። ታዲያ ይህንን እንዴት መረዳት እንችላለን? ከማህበራዊ ስነልቦና አንጻር ስንመለከተው ሰዎች በሁለት ዋና ዋና የማህበራዊ ልውውጥ አይነቶች ውስጥ ይገባሉ። አንደኛው ኤክስቼንጅ ሪሌሽንሽፕ ወይም የልውውጥ ግንኙነት ሲሆን፣ ሁለተኛው ደግሞ ኮሚናል ሪሌሽንሽፕ ወይም የጋራ ግንኙነት የሚባለው ነው። የልውውጥ ግንኙነት ውስጥ ሰዎች የሰጡትን ያህል ለመቀበል የሚጠብቁበት ነው። ለምሳሌ ገንዘብ ከሰጠኸኝ ፍቅር እሰጠሃለሁ የሚል ያልተነገረ ስምምነት ያለበት ነው። ይህ ግንኙነት ገንዘብ ወይም ቁሳዊ ነገሮች ላይ የተመሰረተ ነው። ሁለተኛው የጋራ ግንኙነት የሚባለው ደግሞ ያለምንም ቅድመ ሁኔታ የመስጠት ፍላጎት ያለበት ነው። አንዳች ነገር ሳትጠብቅ ለምትወደው ሰው የምትሰጠው ፍቅርና ድጋፍ ነው። የድህነት ታማኝነት ፈተና የምትወዳት ሴት የትኛው አይነት ግንኙነት ውስጥ እንዳለች የሚያሳይ ነው። ይህንን ፈተና ለመፈተን ታዲያ ራስህ የሆነ ነገር መፍጠር አለብህ። የገንዘብ ችግር አለብኝ ወይም ተቸግሬያለሁ ብለህ አስመስል። ምላሿን በደንብ ተከታተል። ተረጋግታ ከጎን ከቆመች ከአንተ ጋር ለመኖርና ለመታገል ፈቃደኛ ነች ማለት ነው። ያኔ የጋራ ግንኙነት ውስጥ እንዳለች ታያለህ። እውነተኛ ፍቅሯን አይተሃል። ነገር ግን ቅሬታ ካቀረበች፣ ካማራረች ወይም ደግሞ ጥላ ከሄደች ያኔ መልሱን አግኝታል። መጥፎ ሴት ፈተናውን ትወድቃለች። እሷ የልውውጥ ግንኙነት ውስጥ ያለች ሴት ናት። ለምሳሌ ያህል ዳዊት ስራውን ሲያጣ የሴት ጓደኛው ማህሌት በፍጹም አልተለወጠችም ነበር። ምግብ ለማብሰል፣ ልብሱን ለማጠብ አልፎ ተርፎም ጊዜያዊ ስራ አግኝታ እሱን ለመርዳት ትሞክር ነበር። ይህ የጋራ ግንኙነት እውነተኛ ፍቅር ምልክት ነው። ግን ደግሞ በሌላ በኩል ሳራ የምትባል የሴት ጓደኛ የነበረችው ናሁም ስራ ሲያጣ ወዲያውኑ ፊቷን አዞረችበት። አብረን የምንኖርበት ምንም ምክንያት የለም ብላ ትታው ሄደች። ይህ የልውውጥ ግንኙነት ግልጽ ማሳያ ነው። እስኪ ወንዶች እናንተን እንጠይቃችሁ፣ ገንዘብ በሌላችሁ ወቅት ከጎናችሁ የቆመች ሴት ነበረች ወይስ ደግሞ ገንዘብ ስለሌላችሁ ትታችሁ የሄደች ሴት? አስተያየታችሁን ኮሜንት ላይ አስቀምጡልን። ይህ ለብዙዎቻችሁ ከባድ ትምህርት ይሰጣል። ሁለተኛው ፈተና የንዴት ፈተና ነው። ሰው ሲናደድ እውነተኛ ማንነቱ ይገለጣል ይባላል። እውነት ነው። የምታገባት ሴትም ስትናደድ ምን እንደምታደርግ ማወቅ አለብህ። ንዴቷን እንዴት ነው የምትቆጣጠረው? ትጮኻለች፣ ትሳደባለች፣ እቃ ትሰብራለች፣ ወይስ በተረጋጋ መንፈስ ችግሮችን ለመፍታት ትሞክራለች? ይህ ከስነ ልቦና አንጻር ስንመለከተው ከኢሞሽናል ኢንተለጀንስ ወይም ስሜታዊ ብልህነት ጋር የተያያዘ ነው። ስሜታዊ ብልህነት ማለት አንድ ሰው የራሱን ስሜቶች መረዳት መቆጣጠርና የሌሎችን ስሜቶች ማወቅ መቻል ማለት ነው። ዝቅተኛ ስሜታዊ ብልህነት ያላቸው ሰዎች ቁጣቸውን በአግባቡ መቆጣጠር አይችሉም። ይህም ወደ ጥቃት ስድብና የፍቅር ግንኙነት መበላሸት ያመራል። ሌላው እዚህ ላይ የሚመጣው አታችመንት ቲዮሪ ወይም የቁርኝት ቲዮሪ የምንለው ነው። ሰዎች በልጅነታቸው ከወላጆቻቸው ጋር ባዳበሩት ግንኙነት ላይ ተመስርቶ የራሳቸውን የቁርኝት ዘይቤ ወይም አታችመንት ስታይል ይፈጥራል። በዚህም ሰኪውር አታችመንት ወይም ደህንነቱ የተጠበቀ ቁርኝት ያላቸው ሰዎች ስሜታቸውን በአግባቡ መግለጽና መቆጣጠር ይችላሉ። ሲናደዱ እንኳን ምክንያታዊ ሆነው ይከራከራሉ። ሁለተኛው አንክሽስ አታችመንት ወይም ጭንቀት የነበረበት ቁርኝት ወይም ደግሞ አቮይዳንት አታችመንት ወይም አስወጋጅ ቁርኝት የሚባለው ሲሆን፣ እነዚህ ሰዎች በቁጣ ጊዜ ከመጠን በላይ ምላሽ ሊሰጡ ወይም ደግሞ ሙሉ በሙሉ ከሁኔታው ሊሸሹ ይችላሉ። እናም ልታገባት የምታስባት ጓደኛ ካለችህ ሆን ብለህ አናዳት በህመም ውስጥ እንድታልፍ ማድርጋት። ትንሽ ትርምስ ፍጠርና እንዴት እንደምትቋቋመው ተመልከት። የማትሆንህ አይነት ሴት ወዲያውኑ እውነተኛ ማንነቷን ታሳይሃለች። ትልቅ ችግር ለመፍጠርና ሁኔታውን የበለጠ ለማጋነን አታመለታም። ትሰድብሃለች፣ ታዋርድሃለች እና ደግሞ ህይወትህ እንዲመሰቃቀል ታደርግብሃለች እንደ አይነት ሴቶች ንዴቴ የመቆጣጣር ችግር አለባቸው። እርግጥ ነው እውነተኛ ፍቅረኛ ወይም ደግሞ የተዳራ ጋር ትክክል ስትሆንም ስትሳሳትም ፍቅር ብቻ ነው መስጠት ያለባት። በጭራሽ ጋዝ ወይም ደግሞ ሌላውን ሰው ስሜታዊ በሆነ መልኩ ለማደናገር መሞከር ወይም ኢሞሽናል ማኒፑሌሽን ወይም ስሜታዊ መጠቀሚያ ማድረግ ወይም ይህንን የምትፈጽምብህ ሴት ከሆነች ከጎንህ እንድትሆን አያስፈልግም። ለምሳሌ አሌክስ ለሴት ጓደኛው ቲና አንድ ትልቅ ስህተት እንደሰራ ነገራት። ቲና በጣም ተናደደች፣ ግን ከመጮህ ወይም ከመሳደብ ይልቅ ስሜቷን ተቆጣጥራ ምን ያህል እንደተጎዳች በግልጽ ነገረችው። ይህ የከፍተኛ ስሜታዊ ብልህነትና ደህንነቱ የተጠበቀ ቁርኝት ምልክት ነው። በሌላ በኩል ዳንኤል ትንሽ ነገር እንኳን ስህተት ሲሰራ የሴት ጓደኛው ሜሪ በጣም ትጮኻለች፣ ትሳደባለች፣ አልፎ ተርፎም ትርፍ ቃላትን ትወረውራለች። ይህ ዝቅተኛ ስሜታዊ ብልህነትና ምናልባትም ጭንቀት ያለበት ቁርኝት ምልክት ነው። እናንተ ፍቅረኛችሁ ወይም የትዳር አጋራችሁ ስትናደድ እንዴት ነው ምላሽ የምትሰጠው? አስፈሪናት ወይስ ታጋሽናት? ሐሳባችሁን አጋሩን። ሶስተኛውና የመጨረሻው ፈተና የራስ ወዳድነት ፈተና ነው። ይህ ፈተና ለአንተ ከሷ በላይ እንደምትጨነቅልህ ወይም ደግሞ ራሷን ብቻ እንደምትወድ ማወቅ የምትችልበት ነው። ደጋፊ፣ ደግና አሳቢ መሆኗን ማወቅ ያስፈልጋል። ይህ ደግሞ ከስነ ልቦና አንጻር ፕሮሶሻል ቢሄቪየር ወይም የጋራ ጥቅም ባህሪ ጋር የተያዘ ነው። ፕሮሶሻል ባህሪ ማለት የሌሎችን ጥቅም ለማስጠበቅ የሚደረግ በጎ ፈቃደኝነት የተሞላበት ተግባር ነው። ከዚህ በተቃራኒ የራስ ወዳድነት ባህሪ ወይም ኢጎሰንትሪዝም ወይም ደግሞ ናርሲሲዝም ምልክት ሊሆን ይችላል። እነዚህ ሰዎች የሌሎችን ስሜት የመረዳት ችግር ያለባቸውና የራሳቸውን ጥቅም ብቻ የሚያስቀድሙ ናቸው። ይህንን ለመፈተን ስትፈልግ ሁልጊዜ እርዳታዋን ጠይቅ። ሁል ጊዜ ለእርዳታ ጥሪ አቅርብላት፣ ምን ያህል እንደምትችል ተመልከት። አንዳንድ ጊዜ የሌለን ነገር በመፍጠር በእሷ ላይ ጥገኛ ሁን። ለምሳሌ ስልክ ጠፍቶብኛል፣ ለአስቸኳይ ሥራ ስልክሽ ያስፈልገኛል በላት። ወይም ደግሞ ዛሬ የኪስ ገንዘብ አልያዝኩም፣ ምሳ ልትጋብዥኝ ትችያለሽ በላት። ጥሩ ሴት ከሆነች ከጎን ትሆናለች፣ ትረዳሃለች፣ ትደግፋለች፣ ሳታቅማማም ከጎን ትቆማለች። ይህ የፕሮሶሻል ባህሪ ምልክት ነው። የማትሆነ ሴት ከሆነች ግን ትሸሻለች፣ ለራስ ወዳድነቷ ቅድሚያ ትሰጣለች። የራሷን ምቾት ፍላጎትና ጊዜ ከአንተ ፍላጎት በላይ ታስቀድማለች። ለምሳሌም አብርሃም እግሩን በአደጋ ምክንያት ሲጎዳ የሴት ጓደኛው ሜላት ለሳምንታት ከጎኑ አልተለየችውም ነበር። ምግብ ታበስለት ነበር፣ መታጠቢያ ቤት ታደርሰው ነበር እና ደግሞ በየቀኑ እየተመላለሰች ትጠይቀው ነበር። ይህ የፕሮሶሻል ባህሪ እና እውነተኛ ፍቅር ምልክት ነው። ነገር ግን በተቃራኒው ጴጥሮስ በጠናት ሲታመም የሴት ጓደኛው ጄሪ ብዙም አትጠይቀውም ነበር። የራሷን እቅድ ላለማበላሸት ሰበብ ትፈጥር ነበር። ይህ የራስ ወዳድነት ባህሪ ግልጽ ማሳያ ነው። እናንተ የምታውቁት ሰው ከእናንተ በላይ ራሱን የሚወድ አጋጥሟችሁ ያውቃል? አስተያየት መስጫው ላይ ግለጹልን። በአጠቃላይ እነዚህ ሶስት ፈተናዎች የሴት ልጅን እውነተኛ ማንነት እንድታውቁ ይረዳችኋል። ፍቅር እውር ነው ይባላል፣ ግን እናንተ ደግሞ እንደዛ እንዳትሆኑ። እነዚህን ፈተናዎች አልፋ የምትሄድ ሴት ካገኛችሁ፣ ያኔ ለትዳር ትክክለኛ ምርጫ እንዳደረጋችሁ እርግጠኛ ሁኑ። የስነ ልቦና ጥናቶች እንደሚጠቁሙት በፈተና ውስጥ ያለፈ ግንኙነት የበለጠ ጠንካራ የመሆን እድሉ ሰፊ ነው። ምክንያቱም እርስ በርስ ያለውን እውነተኛ ማንነትና የችግር አፈታት ክህሎት ስለሚያሳይ ነው። ትዳር ቀላል አይደለም፣ ግን ትክክለኛውን ሰው ከመረጣችሁ እውነተኛ ደስታን ታገኛላችሁ። በመጨረሻም የዛሬው ቪዲዮ ይህን ይመስል ነበር። ይህንን ቻናል ተከተሉና ለህይወት የተሻለ ሰው የሚያደርጋችሁን ጥበብ ተማሩ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁም ሼር አድርጉላችሁ። ለተጨማሪና እንደዚህ አይነት አስደናቂ ቪዲዮዎች ሰብስክራይብ ማድረግን አትዘንጉ። የደወል ምልክቷን በመጫን አዳዲስ ቪዲዮዎችን ስንለቅ ወዲያውኑ ማሳወቂያ እንዲደርሳቸው አድርጉ።